ምክንያቱም ሀያ ሰባት ዓመት በሙሉ ለተጨፈጨፈው የአማራ መጀመሪያ እነሱ ይቅርታ ይበሉ። መንገድ ላይ ለገደሉት፣ ላሰቃዩት መጀመሪያ እነሱ ይቅርታ ይበሉ። ያስተምሩ ውስጥ ከዚያ ደግሞ አሁን ደግሞ ለሆነ ደግሞ ሌላው ይቅርታን ያስተምሩ ይቅርታ ስለሌለ እኮ ነው ያንኑ ላይ ትግራይ ወጣ። ለዚህ ሁላ ያንን ሁላ ትግራይ ያለቀው ይቅርታ ስለማይታወቅ ደግመ ለስልጣን ብል አሁንም ትተላለቃል። ደግመ ለስልጣን ብል አሁንም ትተላለ በይቅርታ በምርጫ ያ በህዝብ ፍቃደኝነት መንግስት እንዲመራ አትፈልጉም። እራሳችሁ ታጫፉና ያ መንግስት እንዲያርገው ትላል። ምክንያቱም የፈረደበት መንግስት አለ በኦሮሞ ስም የሚጠራ ሲፈልግ ዘመድኩ እንደሞ ሌላ ብሔር ይሰጠዋል ሲፈልግ ከዛ ስፈዋል ከኢትዮጵያኖች ጋር ተጣልተ፣ ኦኬ፣ ኤርትራ ጋር ታጥቀህ ልትመጣ እየተዘጋጀ ሀደርፍ ምድ ፖለቲካ አልፈልግም። ምናለው መልሽ እነዚህ የመሰበሰብ ፖለቲካች ውስጥ እገባለሁ። ምክንያቱም የምታስጨርሱት ህዝባችሁ ገባ። እኔ ከኔ ከጂጂ ቅርታ እንዳትጠይቅ፣ አንተ ቅርታ በል። በተለይ በሚኒሊክ የምትኮ ባለፈ ስርዓት ይሄ በቆ እየኮራችሁ እንዲህ ዘርን እያላችሁ የምትሉ መጀመሪያ ለኢትዮጵያ ይቅርታ ጠይቁ። ምክንያቱም እነዛ ሰዎች ባይኖሩ የልጅ ልጆቻቸው አሉ። አንድ ሁለተኛ ነገር ባለፈው ሁላችሁ ባለፈው ለጠፋው ነገር በይቅርታ መጠየቅ አለባችሁ። ካልሆነ እየተነሳ ማንም ነው ማንም ነው የሚጨፈጭፋችሁ እየተነሳ ማንም ማንም ደግሞ ሲፈልግ እንደዚህ ያለው ጀዝባ ደግሞ ሲፈልግ የትግራይን ህዝብ ተናግረሻልና ይቅርታ አይደል? የአማራን ህዝብ ተናግረሻልና ይቅርታ አይደል? እንዲህ እያለ ነው የሚያባላችሁ። ከእኛ አይደል ይቅርታ መጀመር ካለበት፣ ስትጨፈጭፉ፣ ስትገዳደሉ ስልጠን ላይ ስትሆኑ ያው ቀንድ ቀንዳችሁም እየተባባላችሁ፣ ግማሹ ተራራ ስር ግማሹ ግንብ ስር አለፈ። እንደ መሪ የተገደሉ የሞተ አለ ስርዓቱን ሲመሩ የነበሩ ተብሎ እንደ ህዝብ ደግሞ ስትጨፍሩ፣ ስትደልቁ እንኳን ሞተ ስትሉ የነበራችኋላችሁ። ግን ምንድን ነው መልሳችሁ የሆነው? መልሳችሁ የሆነው ምን እንደሆነ ታውቃላችሁ? ተመሳሳይ ህዝብ ጨፈረባችሁ በእናንተ ቁስለት። እንደኔና እንደኔ ያለችው ደግሞ ፖለቲካ የገባት ግን ስታለቅሱ አብረን ነው የምናለቅሰው? ስትመቱ እንኳን ተመታችሁ አንልም ኦኬ ስትገደሉ እንኳን ተገደላችኋል። ህዝብ ሲገደል ነው ነው አይባል። አለማወቅ ሊኖር ይችላል። ግን ይህንን የሚሉት ደግሞ እነማን ናቸው? ወንድሞቻቸው የሞተባቸው ህዝባቸው ያለቀባቸው። ትናንትና ጠቅላይ ሚኒስትሩ ምን ሲናገር ሰሩቻል መሰላችሁ? የትግራይ ጦርነት እና የወለጋውን ጦርነት አታመሳስሉታል። ቀላሰሙ ኦኬ አታመሳስሉት አለ። በጣም ነው የገረመኝ፣ ምክንያቱም ውስጤ የነበረ ነገር ስለነበረ ማለት ነው። አዳምጡት እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኑ የሚነሳ ነገር አለ። በህዝቤ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንፃር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ ሶስት ሳምንት ተዋጋን፣ መቀለ ያዝ ስምንት ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋ ነው። የት አማራ ክልል ውስጥ ተዋግተን ደግሞ መለስ ናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረ። ሶስተኛ ዙር ጠቁን፣ ሁለት ሶስት ሳምንት አዲግራት ደረሰ። መቀሌ ልንገባ ስንል ተፈረመ ስምምነቱ። ጠቅለው ወጣል። በድምሩ በትግራይ ቤት ውስጥ የነበረው ውጊያ ቢበዛ በሁለት ወር ሜን ያለ አንዳንዴ በሰላም ቆይንባቸው ጊዜም ተደማምሮ ሁልጊዜ ውጊያ ውስጥ እንዳለ የሚያስቡ ሰዎች አሉ። እንደዛ አደለ። የትግራይ ጦርነት ሁለት ወር ነው። በነገራችን ላይ ሁለት አመት ድረስ የፈረሱ ነገሮች አሉ። የሞቱ ሰዎች አሉ። የሰላምና አለመረጋጋት አለ። የሀያ ሰባት አመቱን ጦርነት ግን ማንም አይረሰው። የሀያ ሰባት አመቱን ጦርነት ሀያ ሰባት አመት ያ ከመኪና ላይ አባቶች፣ ከቤት ውስጥ ወጣቶች፣ ዩኒቨርሲቲ ደጃፍ ላይ ሬሳዎች፣ ያ ከስራ ገበታ ላይ ተማሪዎች፣ አሰሪዎች በጅምላ እየተጨፈጨፉ እየተገደሉ እየተቀበሉ ያን ማንም አይረሳው። ኦሮሚያ ምድር ላይ አማራዎቹን ገሎ ኦነግ ነው፣ ማንም አይረሳው። ለዚህ ቅርታ መጠየቅ ያለበት ማን ነው? እኔ ልጠይቃችሁ። አያችሁ፣ ስለማንረሳው ምክንያቱም ይቅርታ ስላልተባለ አባት ከልጁ ጋር ተኝቶ ወስዶ አስሮ መግደል እነማን ናቸው ይለን ያደረጉት? ይሄ እኮ የኢትዮጵያ ስፕላሎት በትግራይ ላይ ነው አደለ? ይህንን ጭፍጨፋ ያደረገው የትግራይ ህዝብ ግን በሰማንያ አራት ብሔር ብሔረሰቦች ላይ ጭፍጨፋ አድርጓል። ልዩነታቸው ይሄ ነው። የትግራይ ማህበረሰብ ይቅርታ ላልኩበት ከትግራይ የወጣው ፍሬ እንዳስልክ ከትግራይ የወጣው ህዋት ሰማኒያ አራት ብሔር ብሔረሰብ ለጭፍጭፍ አድርጓል። እሺ ልዩነታችሁ ይሄ ነው። አንድ ዘር አይደለም የሚጠፋው፣ ሰማኒያ አራት ብሔር ብሔረሰብ ነው የሚጠፋው። እንደናንተማ ቢሆን ዛሬ ላለንበት ችግር በሙሉ ያ ሰባት አመቱ ውጤት ስለዚህ መጀመሪያ እናንተ ይቅርታ በሉ፣ ከዛኛ ይቅርታ እንላለ። በማንም መሀየሁ እየተነሳችሁ ያ አታክ ብታደረግ ቤታየሁ ነው ለቤታየሁ ነው መልስ ምሰጥ አታክ ብታደርግ ነው ነው። ምናልባት እንዳት አይነት ብስለት የላትም መመለስ አትችልም፣ በደምብ ትችላለች። ማንንም ይቅርታ ትጠይቅ፣ ይቅርታ ስትጠይቁ ይቅርታ ትባላላችሁ። እንዳትጠይቅ ይቅርታ ይህን ነው የምነግርህ። ኦኬ ሁ አሉ አምጅጅክ ነው እና ከኔ ጋር ተነጋገራት። አንተ ደደም ማዩ ማለት ነው ማዩም ከኔ ጋር ተነጋገር፣ አታሸርጉድ። አንተ ላረከው ነገር ይቅርታ አደለ? ምንም አይደረግልና፣ ነገርኩ። ሞኞቹ ተቀብለው አስገብተዋል። ኦሮሞች ቢያገኙ ግን መልሱን ታገኘው ነበር። አሁንም ደግሞ አንተ አደለም ጥፋተኛ። ያ አንተ አደለ። ያጠፋ ማን ነው ታውቃለህ? ዮኒ ቢያስ ህዝቡን ስለናቀን፣ ህዝቡን ስለናቀ ነው አንተ ነው ያስገባ። እና አጉል ደግሞ የሚሰሩት ፖለቲካ አለ እነሱ

ጉሙዝ እንዲሆን እንዲሁ። ከዛ ደግሞ ትነሳ ነ አይ፣ እኔ እኮ አገው ነኝ አለሁላችሁ አይዟችሁ፣ የሌለው እንዳይመስልሽ መለስልሽ አለሁላችሁ። ይህ ዝም ካላችሁት ገብቶ ነው እንደዚህ እንደዚህ የሚያበቃው ነው። ገባችሁ? አሁን ደግሞ ደም አምሮታል መሰለኝ፣ አማረ መሰለኝ ደም ምናምን ባንተ ደም አይፈስ። ሁሉም ወደ ቦታ ወደ ቦታ ይመጣል። ተሽሎኛል። ደፈ ሲፈልገው ትግራይን ይሳደባል፣ ሲፈልገው ህወሓትን ይሳደባል። በስድብ አዱ ፖለቲካ አሁን ሁን ብልጦ ነው። አልሰው እንዳንተ የብሔር ብሔረሰብ ስም እያነሳ አይደል የሚናገር ፖለቲካውን እየሰሩ ተሽለዋል። እንዳንተ አህያዎች አሉ እዚህ ጋር ተመጡና፣ እኔ እኮ ዘርን በዘር አላባላም። ፓትሎክ ላይ ቁጭ ብለሽ እስከ እናንተንሽ እኮ አለ። እኔ እግዚአብሔር ምስክሬ ነው። እዚህ እኮ እንዴ፣ አይደለም፣ እንደዚህ አይደለም። እናንተ እንደምታወሩታል ህዝቡ ሰልች የእናንተ ወሬ ሰልችቶታል። በተለይ ኢትዮጵያ ያለው ኢቨን ዩት ፓርላማን ዩት የድሮ ፓርላማ አ ተለውጧል። ልዩነት ይኖራል፣ ልዩነት ይኖራል። ያ ድሮ መናገር በማተችለው መሳቅ የሚባል አሁን የፓርላማውን ለውጥ ምታይ አት ሊስት ደስታ ይታይባቸዋል። ፓርላሜንት እንትኖቹ አባሎቹ የሆነ ፍሪ ሆነ በቅ ድሮ እኮ የሆን ነገር እንኳን ሲነገር እኮ ብለህ እኮ ነው የምትሰቀም። አሁን እኮ አፋቸውን እንዲህ ብለው ነው የሚሰቁት። ምክንያቱም ኤቭሪቲንግ ነው ያውቁታል። ምን ያህል ቅርርብ እንዳላቸው ይሄ እራሱ መቀራረባቸውን ነው የሚያሳየው። ነው የሚያወሩት ነገር ፈታ ብለው ለቀቅ አድርገው ነው የሚያወሩት የድርቅ ያለ ነገር አይደለም። በሚገባው መልኩ ነው የሚያወጡት ነው። አይ ላይክ እኔ ፓርላማ ተመችቶኛል፣ በነገራችን ላይ እኔ ተመችቶኛል። ምክንያቱም እናንተ የምትወዱት ምን አይነት ነገር እንደሆነ ታውቃላችሁ። የምትወዱት መሰዳደብ ምናምን፣ መሰዳደብ አይደለም ጥያቄ አንደኛ፣ ለፖለቲከኞቻችንም ቀለል ይላል። የሚፈልጉትን የወከሉትን ብሔር ብሔረሰብ ሄደው ፓርላማ ላይ ፍሪ ሆነው እንዲናገሩ ነው ያደረጋቸው ጠቅላይ